እንግዲህ ብሩኬ በዝና ሰዎች ታግቶ መሆኑን መድብል ደረሰበት። የዝና ሰዎች በጣም ቆሻሻና መጥፎ ስራ የሚሰሩ እዝ አደንዛዥ እዝ የሚያዘዋውሩ መሆናቸውን መድብል በደንብ ያውቃል። እናም ብሩኬ እሱ እጅ እንዳለም ተረዳ። አሁን እያንዳንዱን የብሩኬን ብር የላኩለትን፣ ምሳሌን የሚያሳክማቸውን ሰዎች አወቀ። ከነዛ ውስጥ ግን የዝና ሰው መሆኑንም ተረዳ። ይህንን በሰማና ባየ ሰዓት መድብል ራሱን መቆጣጠር አቃተው። አሁን ሁሉንም ነገር እንደደረሰበት ሲያውቅ ዝና ብሩኬን አግቶ እያሰቃየው መሆኑን ፎቶ አንስቶ ለመድብል ላከለት። መድብል የመጨረሻ ተናደደ። ብሩኬ በእናንተ እጅ ከሆነ ሁላችሁም ታልቃላችሁ፣ አይደለም አንድ ሰው ብሎ ለዝናም ዛተበት። በጣም ያሳዝናል። እንግዲህ መደብል አሁን ሁሉንም ነገር አቋል። ግን ደግሞ የእናቴ ልጅ ወንድሜ፣ ምን ብትሆን ነው እዚህ ውስጥ የገባኸው? በማለትም እየተናደደ ቢገኝም ድንጋጤው ግን ብሩኬ ይህን ስራ አይሰራም፣ በሆነ ነገር ተጠልፎ ነው እያለም በጣም ብዙ ነገር እያሰበ ይገኛል። ሌላው እንግዲህ እጅግ በሚያሳዝን ሁኔታ ብሩኬን የዝና ሰዎች እያሰቃዩት እንደሆነ ሁሉም ሰው አወቀ። ግን ደግሞ ዝና አሁን ብዙ ነገር እያሳሰበ ይገኛል። ይህ ወንጀል እያሳወቀች ብኝ መሀዲት ናት። እሷን መጀመሪያ ማጥፋት አለብኝ ከዛ ያለውን ነገር እቀበላለሁ እያለ ይገኛል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ምሳሌ ይዘመተናል። እንግዲህ መደብል ምን ሰምቶ ነው በድንጋጤ ደርቆ የቀረው? የናቴ ልጅ እያለም ሲጮህ የነበረው መደብል የሰማው ነገር በጣም አጸያፊ ስራ ከሚሰሩ ሰዎች እጅ ብሩክ የመገኘቱ ነው። ወንድሜ ከዚህ ከሰይጣን ጋር ምን አገናኘህ በምንድን ነው? እያለም ያዙ ይልቀቁኝ ይላል። ግን መደብል ኃይለኛና አደገኛ ሰው ነው። ነገሮችን በማስተዋልና ምን ማድረግ ባለበት እንዳለበት እያሰበ የሚያደርግ ሰው ነው። ይሄንንም የደረሰበት ለብሩኬ ብር የላኩ ሰዎች እነማን እነማን እንደሆኑ በማጣራትና ኢቲኤማቸውን በመከታተል ስልክ ቁጥራቸውንም ነበረ። እናም ለብሩኬ ብር ያስገቡለት ሰዎች ከነ ስማቸውና ከነ ስልክ ቁጥራቸው ተነገረው። አሁን ይህንን ሲያይ መደብል በጣም መጨረሻ አዘነም። ወንድሜ መጥፎ ወንጀል ውስጥ ገብቶ እስከ መቼ ነው በማለት አሁን ቤቱ እንዳልተሸጠ እርግጠኛ ሆነ። ሌላው ነገር አሁን ኢፍራታን መሀሊት ጋር ተልካለች። ኢፍራታ ለመድብል እየደወለች ከመሀሊት ጋር የምታወራውንና የቃል ምልልስ ታሰማዋለች። እናም ብሩኬ ወይም ሞገስ ሲሞቱ እኔ ቤቱን እወርሳለው እያለችም እደዋን ታያለች። ግን ደግሞ ይህንን ሁሉ መድብል ይሰማል። አሁን እንግዲህ ምሳሌ የአባቷን ታግቶ መቆየት እስካሁን ድረስ አላወቀችም። እውጭ ሀገር እንደሄደ እንጂ በፍጹም ችግር ውስጥ እንደገባም አልተረዳችም። ቅድስት ግን ይህን ስትሰማ የምትሆነው ግራ ገባት። እሬ ያዙ ይልቀቁኝ አለች። እባክሽን ቅድስት ወንድሜን እንደምንም ብዬ አወጣዋለሁኝ። ግን ደግሞ የዚች ሕፃን ልጅ አይምሮ እንዳይረበሽ እባክሽን እንዳይዛባም ጠብቂያት ያለ አንቺ አሁን በዚህ ሰዓት ለምሳሌ የሚቀርባት የለም። ይቺ ልጅ አሁን ይህን ሁሉ መጥፎና አስቀያሚ ነገር ስትሰማ አባቴ ለእኔ ብሎ ነው በማለትም አእምሮዋ ይበላሻል አላት። በዛ ላይ ህፃን ልጅ ናት። ይቺ ልጅ ይህንን ስትሰማ ደግሞ ሌላ ከባድ ነገር ውስጥ ትገባለች። በልጅነት የተመረዘ አእምሮ መቼም አይመለስም አላት። ቅድስትም እሺ አለች። ግን ቅድስት የምትቋቋመው ነገር አታለች። ጋሼ፣ እንዴት ይሄ ሊሆን ቻለ? ምን ሊያደርግ እንዴትስ ቤቱን ሽጡ ልጁን አሳክሞ ብሆን የሰላም ኑሮ ይኖር ነበር። እኔ ጋሽን በዚህ ደረጃ አልጠበቅኩትም ነበር። መልካም እንደሆነ እንጂ መጥፎ ስራ እንዲገባ በፍጹም አስቢም አላቅም! በነገራችን ላይ ለልጅ የማይኮን ነገር የለም ለልጁ ሲል ነው። ግን ሰው ቢያማክር መፍትሄ ነበረው ቤቱ አይሸጥም በማለት ምነው ተሽጡ እኛ ጎዳና ወርቀን ሰላም ያለው ኑሮ ኑሮም ቢሆን እያለች የአስቤት ልቀቁ ትላለች። ሌላው እንግዲህ በጣም በሚከብድ ሁኔታ አሁን ላይ መድብል በጣም ስሜታዊ ሆኗል። ሉላና ሞገስ አሁን ደስ የሚልና በጣም ጥሩ የሆነ እንቅስቃሴ እንደልባቸው እያደረጉ ነው። ግን ይህን እንዳደርግ የተፈቀደለት ማን ነው? እናም ተዝና ያስጣለው መደብል ነው። ምክንያቱም ዝና በምን እየተከታተለ ሉላንና ሞገስን እንደሚደርስባቸው መደብል አወቀ ለ ለሞገስም ነገረው። ሞገስም እንዴት ሊያቅቻለ እንዴ ሲልም ኤልክ በምታወጣው ኤቲኤም ብር ልታወጣ ስትወስድ እያንዳንዱ እንቅስቃሴን እየተከተለ ነው ያወቀው። ኢቲኤም ማለት በጣም አጋላጭና አስቸጋሪ ነገር ነው። ስለዚህ ከሱ ከተቆጠብክ ዝና መቼም ሊያገኝ አይችልም አለው። እሺ አለ። እንግዲህ መሀሌት ዛሬ ከዝና ጋር አድራ፣ ዝና በመካከል ከእንቅልፉ ነቅቶ እያንን ስልክ ፓተር ለመክፈት ስትታገል ነቃባት። እሱም አንቺ ምናባሽ ልትሰሪ መጣች ሲላትም ራስ ይዘሽኝ ይዘሽ ነኝ አብረን ነው የምናድረው ብለህ ይዘኸኝ የመጣኸው አለችው። ከዛ አንቺ እኔን በሆነ ነገር ካልሆነ በስተቀር አስክረሽ ነው እንጂ እዚህ ልደፍርኝ ይዘሽ የመጣሽው በፍጹም። እኔ ከእኔ አንድ በት አንቺን አይፈልግም እኔ እዚህ ብትጋደሚ ለሴት ልጅ ጣጣ የለኝም ከሉላ ውጭ አላት። ሉላ ሉላ ስትል እሷ እህን ጊዜ አለማቸውን እየቀጩ ነው። አንተ ግን ዝም ብለህ ትቅነዘነዛለህ፣ ዝም ብለህ እሷን ትላለህ። ወይ ትገለኛለች ወይ ትሞታለች። ስለዚህ ከዛ ውጭ ግን ሌላ ሴት አልፈልግም። እድለን አልተጠቀምክበትም እፊትህ ያለውን አለችው። አፕ አሁን አንቺ ነሽ እንደዚህ የምትይው? ውጭ ከዚህ ብሎ በሌሊቱ ሊያስወጣ ሲልም፣ እባክህ ዝና እባክህ፣ ልለምንህ። እኔ ምንም ያደረግኩት ነገር የለም ራስህ ነህ ያመጣኸኝ። አሁን ግን መሽጧል። አንተም ወደ አጠጋ ብለተኛ እኔም ወደ ዙሪ የተኛለው፣ አልጋው ሰፊ ነው አለችው። ከዛም ደፋር ነሽ እሺ ደፋር አላት። ከዛ እሷም እሺ በማለትም ተኝታ አደረች። ጠዋት ግን ኢፍራታ ጋ ሄደች። ኢፍራታ ምን ወይንሽ ምን አደረግሽ ስትላት እባክሽ እሱ በጣም መጥፎ ሰው ነው፣ አሁን ላይ ምንም የሚያረኩን ነገር የለም አለች። ተኝታ በህልሙ ያየችው ዝና አጉድጓድ ሲወረውራት እንደነበረ ለ ለእንትና ለኢፍራታ ነገረቻት። ከዛም ኢፍራታ ተንቅልፏ ተነስታ እቲ ምን እየሆንሽ ነው? አተኝም እንዴ በሌሊቱ ደግሞ ምን አስነሳሽ? አለቻት። ህልማይች እና ለህልሙ ነው እንደዚህ ቁጭ ያልሽው? አዎ። ምንድን ነው? ምን አይተሽ ነው ይሄን ያክል የሚያስፈራ? ዝና በሌሊት እልም ያለ ጉድጓድ ውስጥ ሲወረውረኝ አየሁ። ከዛ አውሬ ዙሪያውንም ከበበይ ጅቦቹ፣ አለቻት ይ ሀሴ በቃ ፈጣሪና ጥሩ ነገር አስቦልሽ አስቀድሞ እያስጠነቀቀች ነው አለቻት። ይፍራታ ምን በምን ጠርቄ ነው ፈጣሪ ለኔ የሚያስብልኝ በቃ የሆነ ጉድጓድ አቅዶልኛል አለች ከዛም በቃ ተረጋጊ አንተኝና የጀመርሽውን ህልም ጨርሽ ብላ ኤፍራታ ጥላተኛች ኤፍራታ ነገር ለማወጣጣት ብትሞክርም ከመሀሌት እኔ አትና ገሪ ብሎኛል ዝና ስለዚህ ካለፈው ተምሬያለሁ ባለፈ ተናግሬ እንዴት እንደሆነ እኔ ራሴ ነኝ ማቀው ስለዚህ በፍጹም አልነግርሽም አለቻት። ብሩክ ያልተገኘም አልተገኝ ባክሽ ሙቶ ይሆን እንዴ እኔ ድፍት ቢል ምን አገባኝ አለች። ይህ ሁሉ መድብል ይሰማል። ከዛም ይገርማል። እናት ነግሪኝም ብሩክ ያለበትን አለቻት። አንቺ ከመቼ ወዲህ ነው ዝና ያለሽን ከመቼ ወዲህ ነው አንቺ ነገር ማጣራት እኔን በግድ ማወጣጣት እንደ ህፃን ልጅ የፈለግሽው፣ ምክንያትሽ ምንድን ነው አለች። ኤይኸውልሽ እህትሽ አደለውኝ እኔ ምን ችግር አለው አለቻት። ከዛም እሷ ግን ልትነግራት አልፈለገችም። ምክንያቱም ዝና ለማንም ከተናገርሽ ህይወትሽን ሰውል አደርገዋለሁ ብሎ ስላስፈራራት ከዛም ጥላተኛች። አሁን ምሳሌ አባቴስ አበዬ እያለች ቅድስትን እያሰቃየቻት ነው ቢያንስ በስልክ እንኳ አያወራንም ወይ ትላለች። ግን ደግሞ ቅድስት እባክሽን አባትሽ ስልክ የሚወራበት ቦታ ስለሆነ ነው እንዴ። በቃ አንድ ቀን መጥቶ ሰርፕራይዝ ሊያደርገን ይችላል፣ ምን ይታወቃል? አለቻት። እሺ በቃ ቅድስቴ፣ ግን እኮ ስትቆጭ ደስተኛለሽ አለች። የኔን ብትር ስላልቀመሽ ነው እጄን በማለት ቅድስት አባረረቻት። እናም እንደዚሁም አሁን መደብል ለቅድስት ለምሳሌ ፎከረላትም ብዙ ነገር አረግላት። አብረው ተጫወቱ። አሁን ዳጣ ግን ደስ የምትለው ወንድ ትመስላለህ፣ ታስፈራለህ አለችው ብሩኬ እኮ አያስፈራም መልካም ሰው ነው ስትለው፣ ታስፈራለህ ማለት በክፉ ከመጡብኝ በፍጹም አልመለስም ሲጣርግ ይገላለሁ ሲላትም፣ እኮ ለዛ እኮ ነው ታስፈራለህ ማለት ልጅ አለ ሚስት አለ አለችው። ምን አንቻ ጥብቅሽ መጠየቅ ጀምር አላት። ከዛ እርሷም እንዴ ምን ችግር አለው አለች። ሌላው እንግዲህ በጣም በሚያሳዝን ሁኔታ አሁን ብሩኬ ምን ላይ ነው? ብሩኬን ዝና እሱ ተደብቆ ሌላ ሰዎች ብሩኬን አግተው አምጥተው እንዳሰቃዩለት አደረገ። ምክንያቱም ብሩኬ እዳ የገባው ቤቱን ሳይሸጥ ምሳሌ ለማሳከም ስንትና ስንት ብር ይዞ ሄዶ ያ ብር ግን ውጭ ዝህደህ ሽጥ የተባለው አደንዛዥ እጽ እቆሻሻ ጨምሮ በመሄዱ ትልቅ አደጋ ጨምሮበታል። አሁን በሚያሳዝን ሁኔታ ብሩኬ እየተሰቃየ ይገኛል። ግን ደግሞ መድብል ወንድሙ ዋዛ አይደለም፣ እስከ መጨረሻው ሊጋፈጥለት ተነስቷል። እንግዲህ ሞገስና ሉላ ደግሞ ወደፊት ልጅ መውለድ እንዳለባቸውም እንዲሁም ደግሞ እሷን እንደሚያከብራትና እንደሚያፈቅራትም ነገራት። እሷም ለምንድነው የምትወጂ ብሎ ሲጠይቃትም ስለምትወደኝና ስለምታከብረኝ ነው አለችው። አንቺን ማክበር እኮ መታደል ነው። እሺ እኔን ምን ባደርግህ ነው የምጠላኝ አለችውም? እዩልሽ፣ ሉላየ ምናልባች የምጠላሽ ከናቅሽኝ ነው። እኛ ወንዶች ክብራችንን በጣም እንወዳለን ስለዚህ እሱ ከተፈጠረ ግን መቼም ቢሆን ልጠላሽ እችላለሁ፣ በሌላ ነገር አልጠላሽም አላት። እሷም አይ መቼም አልነቅህም አለችው። ቻናሉን ሰብስክራይብ እያደረጋችሁ